ሰላም ጤና ስጥ ልውድ ተመልካችን አድመጫችን፣ እንግዲህ በዛሬው ዕለት የፋኑ እርስ በርሱ እስካሁን ድረስ እንደቀጠለ ነው። በተለይ አርበኛ ከፍያለው ደስ ን እልፈት ህይወት ተመልክቶ ያን አጠፋ ምላሽ ለመስጠት እንደ ቀጠለ ይገኛል። ከዛ በፊት ግን ወደ ቀዳሚ አጀንዳ ሳልፍ በባህር ዳር እንግዲህ ኢቢሲ ዋና ካሜራማን የሆነው ሰለሞን ከመኖሪያ ቤቱ ህይወቱ አልፎ እንደተገኘ መረጃዎች ወጥቷል። ህይወቱ እንዴት እንዳለፈ እስካሁን ድረስ በዝርዝር የወጣ መረጃ የለም። ሌላኛው እዚሁ ጋር ሳንወጣ እንግዲህ በከፍ ያለው ሆቴል እልፈት ተመልክቶ በተደረሰበት ድንገተኛ እንግዲህ ተኩስ ህይወቱ ማለፉ ይታወሳል። በተለይ እሱን አጠፋ ምላሽ ለመስጠት እስካሁን ድረስ እንግዲህ እንደቀጠለ ነው የሚገኘው። በተለይ ደግሞ በዋነኛነት በማነጣጠር ልየት አድርጓል። ካብቲ ቀጥሎ እንግዲህ ሶስት ዋና የሚባሉት ለዚህ ተባባሪ ለይተው እንግዲህ እነሱን ጣጠፋ መላሽ ለመውስጠት ነው እንግዲህ አጀንዳ ልየት ያደረጉት ማለት ነው። በተለይ ሻምበል አምሳሉ ቢራራ ደምሌ ሀቅ ያለው አለባቸውን እነዚህ ሁሉ ካብቴ ጋር ተባብረው እሱ እንዳጠቁት የሚገኝ መረጃዎችን በዝርዝር አስቀምጠው ነው እንግዲህ እንቅስቃሴ ገብተው በአሁኑ ሰዓት የሚገኙትም ማለት ነው። ከዚህ ጋር የያዘ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አሁን ከሰዓት ቤትና እንደገቡ መረጃዎች ወጣዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ መልእክት አስተላልፏን በተለይ ሀገሩ የብልጽግና ግባችን እና አመታዊ እቅዶቻችን ለማሳካት ተቋማት ቀን ከሌሊት እየሰሩ ይገኛል። በተብሎ 2017 በጀት ዓመት የዘጠኝ ወራት ዋና ዋና የማክሮ ኢኮኖሚ ዘርፎችን እቅድ አፈጻጸም ዛሬ ከፌዴራል ተቋማት የስራ ኃላፊዎች ጋር ባደረጉት ግምገማ ነው መልእክት ያስተላልፉት። በቆይታችን ከመቶ ቀናት ትኩረተ ማዕከል የሆኑ ዋና ዋና ተግባራት የተገኙ ውጤቶችን የታዩ ክፍተቶችም፣ ጭምር አቅጣጫዎችን ከተቋማቱ ስራ ኃላፊዎች ጋር በጋራ ማስቀመጡ ነው የተመላከተው። እዚሁ ጋር የይዘ እንግዲህ ጠቅላይ ሚኒስትሩ ሹመት የሰጠ መሆኑን መረጃዎች ወጥተዋል። በተለይ ፕሮፌሰር ክንደያ ገብረ ህይወት የሚባለው እንግዲህ ትምህርት ሚኒስትር አማካሪ ሚኒስትር ዴኤታ ሆነው እንደተሾመ ነው። እስኪ መልካም የስራ ዘመን እንዲሆንለትኛ ምኞታችን ከዚሁ እንገልጽለታለን። ስልጣን ባይዞ የዱላ ቅብብሎሽ መሆኑን በግልጽ እያየንበት መሆኗ እዚህ ግልጽ ነው። ሌላኛው እንግዲህ አባይ ታላቁ ህዳሴ ግድብ እንግዲህ አሁን ወደ መጠናቀቅ ደረጃ ደርሷን። ስለዚህ ሰባ አራት ቢሊዮን ኪዩቢክ ሜትር ውሃ መያዝ የሚችል መሆኑን የተረጋገጠው ሰባ አራት ቢሊዮን ኪዩቢክ ሜትር ውሃ ማለት ነው። እንዲሁም ደግሞ ወደ ሰባ ስምንት ደሴቶችን መፍጠር የሚችል እስካሁን ድረስ ግን በዝርዝር ምን ያህል ደሴቶች እንደተፈጠሩ የወጣ ነገር የለም። ግን ሰባ ስምንት አጠቃላይ ደሴቶች ይፈጠራ ተብሎ እምነት የተጣለበት ነው። እጅግ በጣም ግዙፍ ፕሮጀክት ከአፍሪካ በቀዳሚነት የሚቀመጡ ነው። እንግዲህ ሰባ ስምንት ደሴት የሰው ሰራሽ ሐይቅ በጣም የሚገርመው ሌላኛው እዚሁ ከኤሌክትሪክ ኃይል ማመንጨት ጎን ለጎን ደግሞ አስር እስከ አስራ አምስት ሺህ ቶን የሚሆን የአሳ ምርት በዓመት ውስጥ ማምረት የሚችል አቅም እንደሚፈጠር ነው ጥናቶች የሚያመላክተው። እንዲሁም ደግሞ ሰባ አምስት በመቶ የሀገር ውስጥ እንግዲህ የመብራት ሽፋንን ከበር እንደሚያደርግ ነው። እስካሁን ድረስ ኤሌክትሪክ አገልግሎት ከሚሰጡት ውስጥ ሰባ አምስት በመቶ እንግዲህ ከበር ያደርጋን ተብሎ እምነት ተጥሎበታል። እንዲሁም ደግሞ የጎረቤት ሀገሮች የምስራቅ አፍሪካን ኤሌክትሪክ ሀይል ከማስተሳሰር ያለፈ መልካም ግንኙነትን እንደሚፈጥር ትልቅ እምነት ተጥሎበታል። አሁን በተጀመረው እንግዲህ ሱዳን እንዲሁም ደግሞ ጅቡቲ፣ ኬንያ እንደገባ እናስተውሳል። ቀጣይ ደግሞ አሁን ዝርጋታው ወደ ታንዛኒያ እንደጀመረ ታውቋል። ሌላኛው ቀጣይ ደግሞ ወደ ግብፅ ወይም ኢጅብት እንደሚሄድ መረጃዎች እየተመላከተ ነው የሚገኘው። ስለዚህ ከፍተኛ የሆነ ዲፕሎማሲያው ደግሞ እንግዲህ ሀገርን ከሀገር ግንኙነት ከኢኮኖሚያዊ ጥቅም ባለፈ የሚያተሳስር ትልቁ ፕሮጀክት መሆኑ መረጃዎች የሚያመላክት ነው። እንግዲህ በመጨረሻም እንግዲህ ዋና አቅጣጫ አድርጌ ማስቀምጠው ምንድን ነው አሁን ስለ ፋኖ ባለው እርስ በርስ እንደዚህ በለየለት እስካሁን ድርስ እንደቀጠለ የሚገኝ የመጨረሻ እንግዲህ ምክር ጣል አድርጌላቸው አልፋለሁ። እንግዲህ፣ ከሀገርን እናድናለን፣ ክልል እናድናለን ብሎ ግን ወደዚህ ወደ ለየለት ከመግባት ይልቅ አሁን መንግስት ክፍት ያደረገ አማራጭ ብንጠቅ መልካም ይሆናል ብዬ ምክሬን ጠብ አደረግላችኋለሁ። ሳይቃጠል በቅጠል የሚባል ነገር አለ። ይህን አባባል ግን አንዳንዴ እውነት ነው ይሰራን። ስለዚህ በነሱ አሁን ያየ ነው የተማርነው፣ ይሄ ነው። አርበኛ ከፍ ያለው ደሴና በናፍቴ እንግዲህ የተደረገ ያለው ይሄ ነው። ስለዚህ ሳይቃጠል በቅጠል ሳይመሽ በሰዓቱ እንግዲህ ይህን ብንጠቀምበት ለሀገር ብሎም ለክልሉ ምናስብ ከሆነ ይህን የሚጠቅመው አሁን ያለችበት ሀገሪቱ ወደፊት እየተራመደች ያለ እንደዚህ ወደ ለየለት ውስጥ ከመግባት ውጭ ምንም ሌላ ሊፈጠር የማይችል መሆኑ በግልጽ ሀድ የተማርንበት ነው። በትናንትናው ለተዚሁ ጋር እንግዲህ በተለያዩ ሸኔ ታጣቂዎች እንዲሁም በፋንቶ ታጣቂዎች መከላከያ እንግዲህ የተለያየ ቁሳቁስ ገቢ እንዳደረገ ተመልክተና ማለት ነው። ይህ ነው የመጨረሻ ውጤቱም። ደግሞ የተለየ የሚፈጠር ነገር ምንም ነገር የለም። አሁን እያየነው ያለው እየተረዳ ያለው ነው። ይህ ነው። ስለዚህ ለክልላችን የሚያስፈልገው ቁጥር አንድ ሰላም ነው። ቁጥር ሁለትም ሰላም ነው። ቁጥር ሶስትም ሰላም ነው። ለሰላም ደግሞ እያንዳንዳችን ኃላፊነታችን መወጣት አለብን። ላሉ አዲስ የሆናችሁ ሰብስክራይብ በማድረግ ጠብቁ። በሌላ ቪዲዮ እስክንገናኝ ቤተሰብ ሁኑ። ላለሁኝ እንዲሁም ደግሞ ሸር አድርጉላቸው።